ሰላም፣ ጤና ይስጥልን ውድ ተመልካቾቻችን፣ ይህ ወቅታዊ ዝግጅታችን ነው። በዛሬ ወቅታዊ ዝግጅታችን አንድ እንግዳ ይዘን ቀርበናል። እንግዳችን አቶ ሊላይ ኃይለማርያም ናቸው። አቶ ሊላይ ኃይለማርያም የራእይ ተጋሩ ኢትዮጵያ ህዝባዊ ንቅናቄ ሊቀመንበር ናቸው። አቶ ሊላይ እንኳን ደህና መጡ። ወደ መጀመሪያው ሀሳብ ሲገባ አሸባሪ የህወሀት ቡድን በአሁኑ ጊዜ የትግራይ ህጻናትን፣ እድሜያቸው ለጦርነት ያልደረሱ የትግራይ ህጻናትን በጦርነት በማሰለፍ ከፍተኛ እልቂት እየፈጸመ ይገኛል። ይህ እንግዲህ ህጻናትን በጦርነት በማሰለፍ የሽብር ቡድኑ ይሄ የመጀመሪያው ሳይሆን ከዚህ ቀደምም በተለያዩ አውደ ውጊያዎች 17 ዓመቱ የጥቅትግልን ጨምሮ በተለያዩ አውደ ውጊያዎች ህፃናትን በጦርነት በማሰለፍ ከፍተኛ ወንጀል ሲፈጽም የነበረ ቡድን እንደሆነ ብዙዎቹ ይስማማሉና ከዚህ በፊትም የቡድኑ ቁንጮ አመራሮች ህጻናትን በተለያዩ አውደ ውጊያዎች ከዚህ በፊት በተደረጉ የተለያዩ አውደ ውጊያዎች ህጻናትን ከፊት ለፊት በማሰለፍ እልቂት በመፈጸም ወንጀል ተገምግመው ከስልጣን እንደወረዱ መረጃዎች ያሳያሉና፣ እዚህ ላይ ምን ይላሉ አቶ? ሌላ ትንሽ ወደ ኋላ መለስ ብለን ባለፉት 85 አመታት ብናይ ትግራይ ውስጥ አምስት ትልልቅ ጦርነቶች ተካሂደዋል። እንግዲህ ብናከፋፍላቸው በየ 17 አመቱ ማለት ነው። አንዱ የጣሊያን ጦርነት ነው። ሁለተኛው የቀደመው ወያኔ ጦርነት ነው። ሶስተኛው የአስራ ሰባት አመት ጦርነት ነው። አራተኛው የኢትዮ ኤርትራ ጦርነት፣ አምስተኛው ደግሞ አሁን በሰሜን እዚ ላይ የተካሄደ ጦርነት ነው እና ቀደም ያሉት አራቱ ያው የመፍት ጥያቄና አገርን ዳር ድንበር የማስከበር ብለን ብንወስዳቸው፣ አምስተኛው ግን ሆን ተብሎ ኢትዮጵያን ለማፍረስ በእቅድ በውጭ ኃይሎች የተደገፈ ወረራ ነው የተካሄደብን። ጦርነቱ ብዙ አስከፍሎናል። ትግራይን እንደ ህዝብ የትግራይን ህዝብ በተለይ እንደ ህዝብ ለማጥፋት ኢትዮጵያን ለመበተን የተካሄደ ነው። ከጦርነቱ በፊት ይነገሩ የነበሩ ነገሮችን ብናይ ደብረ ጽዮን ሌሎች የሚናገሩት ትግራይን መቃብር እናደርጋታለን፣ ትግራይን ረመጽ እናደርጋታለን፣ ትግራይን እሳት እናደርጋታለን አሉ። ያው የትግራይ ህዝብን እንደ ህዝብ አጥፍተውታል እና በአሁኑ ሰዓት እነዚህ ጦርነቱን የሚመሩ ሰዎች እነማን ናቸው ብለን ወደ ኋላ መለስ ብለን ብናያቸው ምንም በአስራ ሰባት አመቱ ቢሆን በኢትዮ ኤርትራ ጦርነት ብዙ ወንጀል የፈጸሙ ናቸው። ለምሳሌ ጄኔራል ዮሀንስን ወዳሸበረን ብትወስደው ጾረና ላይ ከ2ሺ በላይ የኢትዮጵያውያኖችን በተሳሳተ በእርግጥ እሱ ላይ አብሮም ያው ጄኔራል ጻድቃንም አለበት ተጠያቂው። ከበላይ ሆኖ ይመራው የነበረ እሱ ነው። ከሀሺ በላይ ወይ በግማሽ ቀን ውስጥ ከሀሺ በላይ ሰራዊት ያስጨረሰ ሰው ነው። በዛም ተገምግሞ የተባረረ ነው። ከዛም ባሻገር እንደዚሁም ገዛ ገብረስላሴ ላይ እንዲሁ በተሳሳተ መንገድ ገብቶ ታንኮቻችን፣ መድፎቻችን ውሃ በልቷቸው ነው የቀረው በነዚህ አመራሮች ማለት ነው። እና አሁንም እነዚህ ሰዎች እዛ አስራ ሰባት አመቱ ትግል ወይም የኢትዮ ኤርትራ ጋር ሳንሄድ አሁን በሚሰሩት ብናየው በዚህን ሰዓት በዚህም በክረምት ወር ጉና ላይ ንፋስ መውጫ ላይ የሚያመጣ ምንም ወታደራዊ እቅድ አይኖርህም። ቦታው በጣም ጂኦግራፊካሊ በጣም ብርዳማ ቦታ ነው። ሰራዊቱ መቋቋም አልቻለውም። እንደ ሰማሁት ከሆነ ኮንጎ ጫማ አድርገው ነው የመጡት። ያን ብርድ ያንን ውርጭ መቋቋም ስላልቻሉ የመጣው ሰራዊት ከግማሽ በላይ ተደምስሶ ነው የቀረው እና እሱ ብቻ አይደለም መካናይዘር ስለሌለን ሂማን ዌቭ ተጠቅመን ነው በሚል ህጻናት ልጆችን የ16 የ17 ዓመት ልጆችን ቦምብ እያስያዙ ነው ምሽግ ውስጥ የሚያስገባቸው። እንግዲህ የመንግስት ያለውን ፋየር ፓወር ስናይ እነሱ ቦምብ ይዘው ከሚገቡት ጋር ሲነጻጠር ትልቅ ህልቂት ነው የሚደርሰው ያለ ብዙ ወጣቶች እየረገፉ ነው ያሉት። በእርግጥ የትግራይ ህዝብ ከአሁን በኋላ እንደ ህዝብ ቀጥሎ ወጣቶቹን ያያል ወይ የሚል ነው። እነዚህ ወታደራዊ አመራሮች ዘጠና ስምንት ከመቶ ከአንድ አካባቢ የመጡ ሰዎች ናቸው። የአንድ አካባቢ ተወላጆች ናቸው። በትግሉ ወቅትም እዚህ ግቡ የሚባሉ ሰዎች ያልነበሩ ናቸው አብዛኞቹ፣ እና አሁን ዛሬ እነሱ እነ ሀየሎምን ሆነው መታየት ነው የሚፈልጉት፣ ህጻናት እያስጨፈረሱ እነሱ አሉላን ሆነው ነው መታየት የሚፈልጉት። ለግል ፌማቸው ነው። ቴሌቪዥን ላይ በምናየው አንዳንድ እንት ናቸው ጥሩ ቁመና ያለው ወታደራዊ አመራር ይሰጣሉ ብዬ ግምት ውስጥ አላስገባም። በእርግጥ የትግራይ ህዝብን እንደ ህዝብ እያስጨረሱ እንዳለ ግን በብዙ ማስረጃዎች የተደገፉ መረጃዎች ነው የሚደርሱኝ ያለ እና በአጠቃላይ የትግራይ ህዝብ ቆም ብሎ ማሰብ እንዳለበት የትግራይ ወጣት ቆም ብሎ ማሰብ እንዳለበት ነዚህ እፍኝ ለማይሞሉ አምባገነኖች ህይወቱን መስጠት እንደሌለበት ነው ማሳሰቡ መልካም እንግዲህ እርስዎም እንደገለጹ የሽብር ቡድኑ ህጻናትን በማሰለፍ ለራሱ የስልጣን ጥቅም ሲል እንግዲህ እድሜያቸው ለጦርነት ያልደረሱ ህጻናትን በማሰለፍ እያስጨረሳቸው ነው ከዚህ አንጻር በውስጥም ሆነ በሀገር ውስጥም ሆነ ከሀገር ውጭ ያሉ የትግራይ ተወላጆች ምን መገንዘብ አለባቸው ምንስ ተረድተው ይሄን የሽብር ቡድን እነሱም ከትግራይ የትግራይ ህዝብም ከዚህ የሽብር ቡድን ነጻ እንዲሆን ምን ማድረግ አለባቸው ይላሉ? በዲያስፖራ በኩል አክቹዋሊ ምንድን ነው እንግዲህ በዲያስፖራ ብቻ ማንኛውም የትግራይ ተወላጅ እንደ ህዝብ፣ የትግራይ ህዝብ እንደ ህዝብ እንዲቀጥል ከፈለገ ቆም ብሎ ማሰብ ነው ያለበት። አሁን ጦርነቱም ኢቭን ሰላም ሆኖ ወደ ሰላማዊ ኑሮ እንመለስ ብንል ምን አይነት ወጣት ነው የምናገኘው ብለን እንጠይቅ። እንግዲህ በሐሽሽ የደነዘዘ በጦርነት የደነዘዘ እና በተለያየ ፖለቲካዊ ክፍፍል ውስጥ ያለው ወጣት እንደገና ወደ ሰላማዊ ኑሮ ቢመለስ ምን አይነት ፕሮዳክቲቭ የሆነ ምን አይነት አምራች ወጣት እንፈጥራለን የሚለው ትልቅ ስጋት ነው ያለኝ። ምናልባት ትግራይ እንደ ህዝብ ልንጠፋም እንችላለን በዚህ አካሄድ እና ወጣቱ ጠፍቷል። ከእነሱ ጋር የተሰለፈው ወጣት ጠፍቷል። በሐሺሽ የደነዘዘ ወጣት እንደገና ወደ ማህበረሰቦ ተመልሶ ምን ስራ ይሰራል የሚለው ትልቅ ትልቅ ትልቅ አጠያያቂ ጥያቄ ነው ከጦርነቱ በኋላ ደግሞ የሚመጣው ፖስት ዋር ትራማው ራሱ አንድ ራሱን የቻለ ተጽዕኖ አለው እና እነሱ የተመቻቸ ኑሮ ላይ ሆነው የዲያስፖራው ወጣትን ግፋ በለው በሎ በሎ እያሉ ገደል ከሚያስገቡት ወደ ሰላማዊ መንገድ የሚመጡበትና ወጣቱ ከዚህ ጦርነት ወጥቶ ወደ ሰላማዊ ኑሮ የሚመለስበትን መንገድ ቢያስቡ የትግራይ ህዝብ እንደ ህዝብ እንዲቀጥል ቢያስቡ እየተሻለ ነው። በአሁኑ ጊዜ ከአራት መቶ ሺህ በላይ ህጻናትና እናቶች መድኃኒት የላቸውም፣ ምግብ የላቸውም። የትግራይ እርዳታ በሙሉ የሚመጣው በዚህ በፋሽስቱ ድርጅት ተሰርቆ እንደሚሄድ የዓለም አቀፍ ማህበረሰቡም እያረጋገጠ ነው። በእርግጠኛ ስንናገር አልሰሙንም። የትግራይ ህዝብ በአሁኑ ሰዓት እርዳታ አያገኝም። የትግራይ ህዝብ መድኃኒት የለውም። የትግራይ ህዝብ ከዓለም ህዝብ በኮሚኒኬሽን ተለይቷል። የሚጠጣው ውሃ የለውም፣ የሚበላው ምግብ የለውም። እንደ ህዝብ እየጨረሱት ነው ያለው። ህዝብን እንደ መያዣ ይዘው እየጨረሱት ነው ያለው እና በእነዚህ እፍኝ በማይመሉ ወረበላዎች የትግራይ ህዝብ አደጋ ውስጥ ወድቋል እና ቆሙ ብሎ ማሰብ እንዳለበት ነው ህብረተሰቡ ማስበው ከዛ በተረፈ ግን እዚህ መሀል ሀገር ውስጥም የሚታዩ ነገሮች አሉ። እኛ በትግሎ ውስጥ እኔ አስራ ሰባት አመት ትግሎ ውስጥ ምንሰራውን ስራ ነው አሁንም እነዚህ ህወሀቶች የሚሰሩት ያለ ደሴ ስትያዝ ደሴ ያለውን ወጣት ወደ ደብረ ብርሃን መጥተን ደብረ ብርሃን እንዲያሸብር እናደርጋለን። ደብረ ብርሃን ስንይዝ አዲስ አበባን እንዲያሸብር እናደርጋለን። አሁንም ዘሴም ሲስተም ነው የሚጠቀሙት ያለ ህብረተሰቡ በየብሎክ ውስጥ ሆኖ ሽብር የሚነዙትን ቆም አድርጎ ማነጋገር እንዳለበት አስፈላጊ ከሆነም ለሚመለከተው አካላት አሳልፎ መስጠት እንዳለበት ነው። ከዛ ውጭ ግን ኢኮኖሚክ አሻጥር ይደረጋል፣ ብዙ የማይደረግ ነገር የለም። ጦር ከፈታው ወሬ የፈታው የሚባል ነገር አለ። አሁንም አዲስ አበባ ውስጥ ነው የአክቲቪስት ስራ የሚሰሩ ሰዎች አሉ። አዲስ አበባ ውስጥ ነው ውዥንብር የሚነዙ ሰዎች አሉ። አዲስ አበባ ውስጥ በየቦታው ተመድቦ ባጀት ተመድቦላቸው በየቀበሌው በየብሎኩ ይህን ውዥንብር ሲያወሩ ደብረ ሲና ደረሰች፣ ደብረ ማርቆስ ደረሰች ህወሀት ትመጣለች የሚለውን ተስፋ እንዲሰንቅ የሚያደርጉ አሸባሪዎች እዚህ አዲስ አበባ ውስጥ አሉ። ይህን ህብረተሰቡ አሳልፎ መስጠት አለበት። አሁን አገራችን አደጋ ውስጥ ነው ያለችው። የግድ የጠቅላይ ሚኒስትሩን ወይም የመከላከያ ሚኒስትሩን ክተት አይደለም መጠበቅ ያለብን። ህዝቡ በሁሉም መስክ የሀገር ሽማግሌዎች ከተለያዩ ከአስሩም ክልሎች መጥተው አሜሪካን ኤምባሲ ማናገር አለባቸው። የተባበሩት መንግስታትም ዋና ጽህፈት ቤት እዚህ ነው ያለው። የአፍሪካ ጽህፈት ቤትም እዚህ ነው ያለው። ሁሉም የዓለም ህብረተሰብ ላይ ፖለቲካው ተጽዕኖ እንድናደርግ ከተፈለገ የሀገር ሽማግሌዎች ከአስሩ ክልል መጥተው እጃቸውን ከኛ እንዲያነሱ ቲፒኤልፍ ህወሀት አሸባሪ ድርጅት እንደሆነ እንዲያውቁ ተጽዕኖ ማድረግ አለብን። ምሁራን የድርሻቸውን መወጣት አለባቸው። ሰላማዊ ሰልፍ በየቦታው መደረግ አለበት። ኢንተርናሽናል ኮሚቴኑ ማሳመን አለብን። መንግስትን ጥሪ መጠበቅ ያለብን ሁላችንም ክተት ማለት አለብን። በየቦታው የትምህርት ተቋማት እናንተም እንደ ጋዜጠኝነታችሁ አንድ ማህበር ፈጥራችሁ ኢንተርናሽናል ኮሚቴውን ማነጋገር አለባቸው። ፕሬሽር መፍጠር አለብን። በየ አካባቢው መሰራት አለበት። ከዛ ውጭ ግን በስመ ትግሬ መፈረጅ ወይም አለመፈረጅ የሚለው ነገር ሁሉ መቆም አለበት። ወንጀለኞችን አሳልፈን መስጠት አለብን። ግን ንጹሕ ተጋሩ ኢትዮጵያውያን ደግሞ አቅፈን ተንከባክበን እንደ ኢትዮጵያን ወንድሞቻችን አይተን ማድረግ አለብን። ተጋሩ ግንባር ቀደም ሆነን ወጥተን ሰላማዊ ሰልፍ አድርገን ለተባበሩት መንግስታትም ይሁን ለዓለም አቀፉ ማህበረሰብ ይሄ አሸባሪ ድርጅት ህጻናት ልጆችን እየጨረሰ እንደሆነ፣ እርዳታ እንደማይሰጥ፣ እናቶች ህጻናቶች አደጋ ላይ እንዳሉ፣ መድኃኒት ትግራይ ውስጥ እንደሌለ፣ ምግብ እንደሌለ መናገር እንዳለብን ነው እና ሁሉም ኢትዮጵያዊ አንድ መቶ ሚሊዮን ኢትዮጵያዊ የራሱን ድርሻ መወጣት አለበት፣ የራሱን ጠጠር መጣል አለበት ይህን አሸባሪ ድርጅት ለማጥፋት። በአጠቃላይ እንደው አጠቃላይ የሽብር ቡድኑ ካለው መሰረታዊ ባህሪ አንጻር ስ በተለይ በአሁን ውጊያ ወይም ጦርነት እየተካሄደባቸው ባሉ አካባቢዎች የሚኖሩ ኢትዮጵያውያን ምንድን ነው መገንዘብ ያለባቸው ይላሉ። እንግዲህ ይሄ አሸባሪ ድርጅት ስልጣ ለአዲስ አበባ ያለ ለሀሰባት አመት ህዝብ ለብስ ሲያባላ የነበረ ነው። የውሸት ፌዴራሊስት ስርዓት ነው የነበረው። ሁሉ ፌዴራሊስት ሲስተም ውሸት ነው። እኔ ራሴ ነ ሰርቲፊኬት ሰጣቸው የነበረው ወደ ሀምሳ የሚጠጉትን እና ይሄ ዋናው ዓላማ ምንድን ነው ኢትዮጵያ ውስጥ በየቦታው ደማሜት ለመትከል ነው ለማሸበር ነው። ከዛ ውጪ ስልጣን ላይ ያለ ያባላን ነበር። አማራ ከትግራይ፣ ትግራይ ከአፋር፣ አፋር ከሶማሌ፣ ሶማሌ ከኦሮሞ ጋር እያባላን ነበር። አሁንም እያባላን ያለው የትግራይ ህዝብን ከሁሉ ጋር አጣልቶታል። ከኤርትራ ጋር ተጣልቷል፣ ከአማራ ጋር አዋክቶታል፣ ከአፋር ጋር አዳምቶታል። በእርግጥ ያ ይቀጥላል አይቀጥልም፣ ከህወሀት መጥፋት ጋር አብሮ የሚጠፋ ችግር ነው እንጂ ህዝብ ለህዝብ ችግር አለው ብዬ አልገመትም። እኛ በታሪካችን እንደዚህ አይነት ክፉ ጊዜ አጋጥሞን አያውቅም። እንደ ህዝብ ለማጥፋት የተነሳ ድርጅት ነው። ህወሀትና ትግራይ አንድ ነው የሚለው ምንድን ነው? ህወሀት ሲጠፋ ትግራይ ህዝብም ይጠፋል ብለዋል። ይህን አመራሩ በደንብ ተናግሯል። የህወሀት የትግራይ ህዝብ ነው ስልጣን ላይ ያወጣን፣ ከስልጣን የሚያወርድንም የትግራይ ህዝብ ነው ብለዋል። ያን በማለትም የትግራይ ህዝብን ወደ ሁለት ሚሊዮን የሚጠጋ በሴፍቲ ኔትወርክ እንዲኖር አድርገውታል። የተለየ ሀሳብ እንዳይኖር አድርገውታል። የተለየ ፓርቲ፣ የተለየ ፖለቲካ አደረጃጀት እንዳይኖር አድርገውታል። ከሁሉም ኢትዮጵያውያን ጋር እንዲባላ ማድርገውታል፣ እንዲጠረጠርም አድርገውታል። እና ይሄንን ነው አሁን መታገል ያለብን፣ ውስጣችን አጠንክረን ይህን አሸባሪ ኃይል ለአንድና ለመጨረሻ ጠራርገን ማጥፋት ነው ያለብን። ትግራይ ውስጥ ነው ያለው ብለን ወይንም አማራ ድረስ ነው የመጣው ብለን ወይ አፋር ድረስ ነው ብለን መቆም እንደሌለብን ነው። በእርግጥ አሁን አማራ ውስጥ ገብቶ የሚሰራው በጣም የሚያሳዝን ነው። በዚህ ባለፈው ሁለት ሶስት ቀን ለምሳሌ ከቆቦ ከተለያዩ ሰሜን ወሎ ተፈናቅሎ የመጡ ህጻናት ያቀፉ እናቶች አይቻሉ። ይሄን ትልቅ ሐዘን ነው እና፣ ኢትዮጵያውያን አገራቸው ላይ እንዳይኖሩ ሊያፈልሰን የመጣ ጠላት ነው። የግብጽ ቀጠረኛ ነው። ባይዘው ሱዳን ውስጥ ትልቅ ካምፕ ተደርጎ እየሰለጠኑ ነው ያሉት። እንግዲህ ምዕራቡ በር ከፈት ብሎ ዓለም አቀፉ ማህበረሰብ የሚለው ያለ ታንኮቻቸውን ይዘው እንዲገቡ ነው፣ ሮኬቶቻቸውን ይዘው እንዲገቡ ነው። እና ሁላችን ከመከላከያ ጎን መሰለፍ አለብን። የማንንም ጥሪ መቀበል የለብንም። ኃላፊነት ወስደው ሁሉ ኢትዮጵያዊ የድርሻውን መወጣት አለበት ነው ምለው ከዚህ ጋር በተያያዘ በተለይ የእምነት ተቋማት አሁን በቅርቡ የጨጭሆ መድኃኒዓለም ቤተ ክርስቲያንም በከባድ መሳሪያ እንደተመታ ይነገራል። ና የእምነት ተቋማትን ጭምር ታርጌት እያደረገ ት ማፍረስ የደረሰ እርምጃ አይተናል በተጨባጭ። ና ይህ እንደው ከሽብር ቡድኑ መሰረታዊ ባህርይ አንጻር ምንድን ነው የሚያስተምረን? እንግዲህ ሲፈጠር ጀምሮ ይሄ ድርጅት የአመራር ሃይማኖት የለውም። ትግራይ ስላለ ቅርስ ትግራይ ስላለ ሀብት ብዙ የሚጨነቁ አይደለም። ጨጮሆ ብቻ ሳይሆን ነጋሴን አፍርሰዋል። ነጋሴ አጠገብ የነበረችውን የሚታችን ቤተክርስቲያን አፍርሰዋል። ትግራይ ውስጥ ወደ ሀምሳ የሚጠጉ ቤተክርስቲያኖች ፈርሰዋል። አሁንም ባለኝ መረጃ መሰማ ያለው አማራው ክልልም ትግራይ ውስጥም ከባድ ብረቶቻቸውን የሚያስቀምጡት ቤተክርስቲያንና መስጊድ ውስጥ ነው። ሀሳባቸው ምንድን ነው እንግዲህ ያው ጦርነት ሲነሳ በተዘዋዋሪ ጦርነት ያቦታ እንዲመታ ነው ይፈልገው እና ይሄ አንዱ አላማቸው፣ ሲፈጠሩ ጀምሮ ያላቸው ነው። አንድ እምነት የላቸውም። ካህኑን እኮ ካድሬ እንድትሆን ብሎ አስገድዶ ያደረገ ነው። ትግራይ ውስጥ ጠበንጃ ካህን አይይዝም፣ መስቀል ነው የሚይዘው። ግን በአሁኑ ጊዜ ካህን የተባለ ትግራይ ውስጥ እኮ የለም እኮ በሙሉ ጠበንጃ እንዲይዙ አድርገዋል። ብዙ ካድሬ አድርገዋል። እና አንዱም ትልቁ መሰረታቸው ምንድን ነው? ኢትዮጵያን ለማፍረስ አንድ ቤተክርስቲያን ማጥፋት አለባቸው። ክርስትናን፣ ኦርቶዶክስን ማጥፋት አለባቸው። ይሄ ከመጀመሪያ ጀምሮ ያለ አላማ ነው። አሁን ደግሞ ለመበቀል ነው የመጡት። ወደ አማራው ክልል ለመበቀል ነው በግልጽ ተናግረዋል። በቀላቸውም ደግሞ ምንድን ነው? ማዳማት ነው ያላቸው ምርጫ። በሰላም መኖር አይችሉም። ሰላም ከተፈጠረ ኢትዮጵያ ውስጥ አይደለም፣ ትግራይ ውስጥ መኖር አይችሉም። ያላቸው ምርጫ ህዝብ ለህዝብ እያጨረሱ እነሱ መሀል ላይ መኖር ነው። ልጆቻቸው፣ ዘመዶቻቸውን በሙሉ ልከዋል። እዚህም ያሉትም ወደ ኬንያ እንዲወጡ ተደርጓል። በዚች እኮ ሁለት ሳምንት በማይሞራ ትዊተር በተደረገው የቴፔለፍን ስንዴ እንደምትሰርቅ በስኩት እንደምትሰርቅ ዝኮ ትዊተር ስለተደረገ ዓለም አቀፍ ማህበረሰቡ በአንድ ተገልብጦ መግለጫ ማውጣት ጀምሯል። ምን ያህል ሰርተናል እዛ ላይ ነው። እኛ ዲፕሎማቲክ ስራ ሰርተናል ወይ ነው እንደ ኢትዮጵያ። እንግዲህ ቅድም የሚል ያለው ምንድን ነው የሀገር ሽማግሌዎች፣ ምሁራን የሄድን አሜሪካ ኤምባሲ፣ ይኸው ህጻናት እያለቁ ነው። አውሮፓ ዩኒየን አለ፣ የተባበሩት መንግስታት ይዚ አለ፣ አፍሪካ አንድነት አለ። እዚህ እንኳ አዲስ አበባ ውስጥ እኮ አልሰራንም። እና ሳንሰራ ዓለም አቀፉ ማህበረሰብ እኛም እንድንደክም ነው የሚፈልገን። ኢትዮጵያ ጠንክራ እንድትወጣ አይፈልግም። ይህን ልብ ማድረግ አለብን። ለምን ያዳክሙናል? አንድ አባይን እየገደብን ነው። ትልቅ ግድብ ነው። እኛ ይመስላል ከትልቅ ኒኩሊየር ፓወር በላይ ነው። ኢትዮጵያ አባይን አሁን የምትገድብ ከሆነ ከዛ በኋላ ያሉትን ወንዞች በቀላሉ ትገድባለች ነው። አንድ የእንግሊዝ ጥናት እንዳጠናው ኢትዮጵያ ትልቅ የሀብት ክምችት ያላት፣ የሚኔራል ክምችት ያላት፣ ከአለም ላይ እንደኛ ወንዝ ያለው አገር የለም። የህዝብ ቁጥራችን ከአንድ መቶ ሚሊዮን በላይ ነው። ጂኦግራፊክ አቀማመጣችን ሆርን ኦፍ አፍሪካ ላይ ትልቅ ፖዚሽን ነው ያለን በዚህ በአብል መንደል ና ህንድ ውቅያኖስን ለመቆጣጠር፣ በዚህ ደግሞ ሲዊዝ ካናልን ቀይ ባህርን ለመቆጣጠር። ኢትዮጵያ በኢኮኖሚ ከጠነከረች አካባቢውን ኢንፍሉዌንስ ትፈጥራለች። እነ ኤርትራ እነ ጅቡቲ እነ ሶማሌ ገበያ ንም እናደርጋቸው በእኛ ቁጥር ይሆናል። ኢስት አፍሪካ ውስጥ ማለት ነው። ያ ኢኮኖሚክ ዶሚኔሽን ፈጠርን ማለት ምዕራባውያን እዚህ ቦታ እንዳይኖራቸው ልናደርጋቸው ነ ያለው አማራጭ ምንድን ነው? ኢትዮጵያን እንደዚህ አይነት አሸባሪ ድርጅቶች በየ ቦታው የላከ ኢትዮጵያን ማዳከም ነው። አልበለዚያ ኢትዮጵያ ጠንክራ ከወጣች ምን ይሆናል? ሌላውም ጥቁር ህዝብ እያመጸ ይሄዳል ማለት ነው። ጥቁሩም የኢትዮጵያን ሞዴል እየተቀበለ ይሄዳል። አይተነዋል እኮ ቻይና እኮ በኢትዮጵያ እርጋ ነው አፍሪካ ውስጥ የገባችው ጋና የገባችው በእኛ እርጋ ነው። የኢትዮጵያን ሞዴል ወስደዋል። እና እዚህ ላይ ኢንተርናሽናል ኮሚኒቲ የምንጠብቀው ነገር መኖር የለበት። እኛ ውስጣችን እናጠንክር፣ የውስጥ ፖለቲካ እንስራ፣ አንድነታችን እናጠንክር። ጠቅላይ ሚኒስትር አብይ እኮ በሁለት ሳምንት የሰሩት ፖለቲካ በኢትዮጵያ ታሪክ ምናልባት የመጀመሪያው ነው። እጅህን አልጠመዘዝም ስላሏቸው ደንግጠዋል እኮ አሁን አሜሪካኖች አውሮፓውያኖች። ከአሁን በኋላ በዩኤን በኢንተርናሽናል ድርጅት ይመጡ እንደሆን ነው እንጂ ቀጥታ መጥተው አሁን ስለ ህወሀት ማውራት አይችሉም። በእርግጥ አሁንም የምንሰራው ስራዎች አሉ። የህወሀት ጄኔራሎች ተነጥለው አሸባሪ ሳይሆኑ የኤርትራ ጄኔራል አሸባሪ ተብሏል። ኤርትራ እንደ ሀገር ተደርጋለች አይደለም። ማዕቀብ ተጥሎበታል። እዚህ ነው መደረግ ሲገባው ግን አልተደረገ። ይህ የሽብር ቡድን ህጻናትን በጦርነት ከማሰለፍ ጀምሮ የተለያዩ አሰቃቂ ወንጀሎችን እየፈጸመ ነው። በአፋር በአማራ ክልል ይህን የታየው። ከዚህ በተጨማሪም የእምነት ተቋማት ላይ ከፍተኛ ድብደባ በመፈጸም በማፍረስ ለጦር ምሽግ በማድረግ የተለያዩ ወንጀሎችን እየፈጸመ ነውና ከዚህ አንጻር እርስዎ የሚመሩት ተጋሩ ኢትዮጵያን ጨምሮ የትግራይ ተወላጆች በውጭም በውስጥም ያሉ ሌሎች ሁሉም ኢትዮጵያውያን ምን ማድረግ ይጠበቅባቸዋል? በተለይ የትግራይ ህዝብ ከዚህ የሽብር ቡድን ለአንዴና ለመጨረሻ ጊዜ ተላቆ ነጻ ህይወት እንዲኖር የትግራይ ተወላጆች ምን ይጠበቅባቸዋል? ኢትዮጵያንን ብሎ የሚያምኑ የኢትዮጵያ ስራቸውን እየሰሩ ብዬ ነው የማምነው። ጥሩ ስራም እየተሰራ ነው ያለው አሁን በተለይ ትዊተርና ማህበራዊ ሚዲያ በጣም የተጠናከረ ነው ያለው እኛም ይሄን ራእይን ከመሰረትን በኋላ ብዙ የትግራይ ልጆች ኮንታክት እያደረጉን ነው እያገኙን ነው። በእኛም በኩል ብዙ ዓለም አቀፍ ስራዎች እየሰራ ነው። ብዙ የዲፕሎማሲ ስራ እንሰራለን። ቢያንስ በሳምንት ውስጥ ቢያንስ አንድ ሶስት ዲፕሎማቶች ጋር እንገናኛለን እንደ ራእይ። እና ስለዚህ አሸባሪው ድርጅት ስለ ኢትዮጵያ ህዝብ ስላለ ሁኔታ በሙሉ ማብራሪያ እንሰጣቸዋለን። ያገኙናል። አሜሪካ ኤምባሲም፣ አውሮፓ ዩኒየንም፣ ፈረንሳይም፣ እንግሊዝም ከተለያዩ ኤምባሲዎቹ ኢቨን ከአፍሪካ ሀገር ሳይቀር ማለት ነው። እና ምንድነው እንዳልኩ አሁን እኛ አይደለንም ጥሪ ማድረግ አለበት፣ ሁሉ ራሱ ኃላፊነት ወስዶ ኢትዮጵያው ግዴታውን ይወጣ ነው። ማንም ለማንም ጥሪ ማድረግ የለበት፣ ኃላፊነት ግዴታውን ይወጣ ነው። አንዴ እነዚ ፈንግጦ የሄዱትን እነሱን ማምጣት አትችልም፣ ምክንያቱም ጥቅም ነው፣ በጥቅሙ መጥተበታል። እዚህም እኮ አሉ፣ በአዲስ አበባ ውስጥ አሉ። በእነሱ ስም ፋይናንስ የሚያንቀሳቅሱ እኮ ብዙ ሰዎች አሉ። ከኦሮሞም ከአማራም ከጉራጌም ከሁሉም አሉ። እና አሁን ጦርነቱ ምንድነው ውስጣችን እናጽዳ ነው ውስጣችን እናጽዳ፣ ኢትዮጵያ ውስጥ ያለውን ችግር ኢትዮጵያን ራሳችን እንፍታ ነው። ኢትዮጵያ ኢምፓየር ነች ትፍረስ ብለው የሚሉ እኮ ጽንፈኞች ናቸው። እኛ የመሰረተ ና ተናገርኩ ነው መስጊድ ያለበት ቤተክርስቲያን ያለበት ቦታ እነዚህ ሁለት ሰማያዊ እምነት እኮ ትግራይ ውስጥ ነው መጀመሪያ የገቡት። ታቦተ ጽዮን በእሱ አምሳያ ነው ቤተ ክርስቲያን ተሰርቶ በየቦታ ኢትዮጵያ ውስጥ ያለው በአለም ዙሪያ አለ። ያ መሬት የተጋሩ መሬት ነው የተጋሩ አገር ነው ነጃሲ ነው እንግዲህ መጀመሪያው ህጅራ የመጣው ትግራይ ውስጥ ነው። ከዛ ተነስቶ ነው ስልምና አለም ላይ የተስፋፋው ኢትዮጵያ ውስጥ ነው የተስፋፋው። መስጊድ ያለበት ቦታ በሙሉ የተጋሩ መሬት ነው። እና ይህንን እኛ ራሳችን የፈጠርናትን ኢምፓየር ብሎ የሚጠሯትን ታላቋን ኢትዮጵያ ነው እንግዲህ አፍርሰን የራሳችን ክልል እንመሰረታለ የሚሉ። በእርግጥ አሁን ጥሩ ሁኔታ ነው ያለው፣ በመሀላቸው መከፋፈል አለ። ሳኖጋቸውም ሊፈርሱ ይችላሉ እንግዲህ የእግዚአብሔርን ጸጋ እንጠብቃለን። ውድ ተመልካቾቻችን ቆይታችን ይህን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። ጤና ይስጥ።